ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 25 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋብሀ ሚኒሊክ እዝ በስታይሽ ባካሄደው ውጊያ ከፍተኛ ድል መቀናጀቱ ተነግሯል። የግንባር ዘገባዎችን በዝርዝር አካተነዋል። አብይ አህመድ ድሬዳዋ የኦሮሚያ ናት በሚል ንግግር ማድረጋቸውን ተከትሎ ጅግጅጋም የኦሮሞ ናት የሚል የወረራ እንቅስቃሴ ተጀምሯል። ከ20 ሺህ የሚልቁ ኢትዮጵያውያን ወጣቶች በየመንና በሳውዲ አረቢያ ድንበር እየተሳደዱ መሆናቸውን የሚያሳ ያሳየው ቪዲዮ እያነጋገረ ይገኛል በስፋት ተመልክተነዋል ከቤተ ክርስቲያኒቱ አስተምሮ ውጭ ስብከት አስተላልፏል በሚል ታግዶ የነበረው ፍኖተ ጽድቅ ጠቅላላ ማህበር እግዱ በማስጠንቀቂያ ተነስቶለታል ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ላይክ እና ሼር በማድረግ አሁኑ አሁኑኑ ቤተሰብ ይሁኑ አፋብሀ ሚኒሊክ እዝ በስታይሽ ባካሄደው ውጊያ ከፍተኛ ድል መቀናጀቱ ተነገረ። ፋኖ ከስታይሽ ከተማ እስከ ቦያ ሐሙሲት ድረስ በወሰደው እርምጃ በርካታ ቁጥር ያላቸው የጸረ አማራው ብልጽግና ቡድን ተላላኪ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በአፋብሀ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረኮር ደጀን ክፍለ ጦር የጋዞ ወረዳ ዋና ከተማ ከሆነችው ከስታይሽ ከተማ እስከ ቦያ ሐሙሲት ድረስ ዛሬ ጥቅምት 25 2018 ዓ ም ከረፋድ ጀምሮ ባካሄደው ውጊያ ራሱን ጥምር ጦር እያለ የሚጠራ የመከላከያ የሚሊሻና ፖሊስ ስብስብ ከባድ ጉዳት ደርሶበት ሙትና ቁስለኛ ከመሆን የተረፈው ኃይል ወደ ጋሸና መሸሹን እዙ አሳውቀዋል። ከስታይሽ ወደ ጋሸና ሲሸሽ የነበረው ያገዛዙ ኃይል ወያ ላይ በተፈጸመበት ጥቃት ተተኳሽና ወታደራዊ አመራሮቹን ጭኖ ሲያሸሽበት የነበረው ወታደራዊ ፓትሮል ጭምር ከጥቅም ውጭ መደረጉ ታውቋል። ወታደራዊ ፓትሮሉ በፋኖ ስናይፐር ተኳሾች የተመታ ሲሆን፣ ወታደራዊ መሪዎቹን ጨምሮ ሁሉም ተሳፋሪ ወታደሮች ማለቃቸውን እዙ ጨምሮ ገልጿል። ፋኖ በዘመቻ ማባናደው በቁጥጥር ስር አስገብቶ በኋላ ላይም ለቀናት ስትራቴጂካዊ ማፈግፈግ አድርጎባት የነበረችው እስታይሽ ከተማንም ዳግም ተቆጣጥሯል። ሽንፈትና ውርደት መገለጫዎቹ የሆኑት የብልጽግና ቡድን መከላከያ ሰራዊት ከፋኖ ጋር የእጅ በእጅ ውጊያ ማድረግ ባለመቻሉ አየር ኃይሉን ተጠቅሞ የቦያና ሐሙሲት አካባቢን እየደበደበ ቢሆንም የፋኖ ኃይልም በላዩ ላይ የሚያንዣብበውን ድሮን ከመጤፍ ሳይቆጥር እጅግ በረቀቀ ሁኔታ እግር በግር እየተከተለ ከባድ ጥቃት እየሰነዘረበት መሆኑ ተገልጿል። መሳሳይ የአማራ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የምስራቅ አማራ ኮር አንድ የባለ ሽርጡ ክፍለ ጦርን በስድስት አቅጣጫ ከበባ በማድረግ ጥቃት ለመሰንዘር የመጣውን የአብይ አህመድ ስልጣን ጠባቂና ጉዳይ አስፈጻሚ ሰራዊት ከበባውን ያለምንም መስዋዕትነት በመስበር በስርዓቱ ሰራዊት ላይ ከፍተኛ ሙትና ቁስለኛ ከማድረግ ጀምሮ አቅዶት የመጣውን የጥፋት ተልእኮ ቅዠት በማድረግ ድል ተጎናጽፏል። ለአመታት በባለ ሽርጡ ክፍለ ጦር ይተዳደሩ የነበሩ ይዞታዎችን ለመውረር ከቢስቲማ ወደ ሀደሬ ከፋጂ ወደ ቆላማው ክፍል ከአረሪት ወደ ኩልባይኔ ከኤጀርሳ ወደ ኮለቦ ከጊራና ወደ ሩጋ መነዮ ና ከመርሳ ወደ ሀብሩ ሊጎ በሶስት ጀኔራል መድፍ በፋጂ በኩል ና በአንድ ጀኔራል መድፍ በጃራ አቅጣጫ ና በሁለት ዞሃ ሶስት ታጅቦ የባለሽርጡ ክፍለ ጦርን ለማጥቃት ና የክፍለ ጦሩን ነባሪ ዞታዎች ወረራ ለማድረግ የተንቀሳቀሰው የአገዛዙ ጦር ተደምስሷል። ከንጋቱ ሁለት ሰዓት ከ አርባ አምስት እስከ ቀኑ አስር ሰዓት ከ አስራ አምስት ድረስ በቆየው አውደ ውጊያ ና አሁን እንደቀጠለ ባለው ትንቅንቅ የአገዛዙ ቅጥረ የሙስሊምኛ ሰራዊት በርካታ ሙትና ቁስለኛ ያስተናገደው የአብይ አህመድ ሰራዊት የሞራል ውድቀት የቁስ ክስረት እንዲደርስበት ማድረግ ተችሏል ሲል እዙ ገልጿዋል። በሽርጥ ለባሽ ኮማንዶዎች በቃኝ አህድ በተያዘ ውጤታማ ደፈጣ ከመነየ ወደ ሚሌ ወንዝ የገባውን የስርዓቱን ወታደር መደምሰስ ተችሏል። ይህ በእንዲህ እንዳለ ትናንት ጥቅምት 24 2018 ዓ.ም የአፋ አብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉ ብርጌድ አካል የሆነው ጊዮን ሻለቃ ወተት አባይ ወይም ቢኮሎ ከተማ በመግባት ከፍተኛ ድል የተቀናጀ ሲሆን ጠላት ለበርካታ ወራት ሲቪሊያንን በማገት ሲያሰቃየቸው የቆዩ በርካታ ንጹሐንን ማስለቀቅ ችሏል። አብይ አህመድ ድሬዳዋ የኦሮሚያ ናት በሚል ንግግር ማድረጋቸውን ተከትሎ ጅጅጋም የኦሮሞ ናት የሚል የወረራ እንቅስቃሴ ተጀመረ። በአሁኑ ወቅት የሶማሌ ክልል እንደ ክልሉ መቀመጫ የሚጠቀምባት ጅጅጋ ከተማ በሽግግር ወቅት የሶማሌ ክልል አካል እንዳልነበረችና ሌላ ከተማ እስኪመቻች በጊዜያዊነት እንዲጠቀም በሽግግር መንግስቱ መደረጉን በወቅቱ የሽግግር ምክር ቤቱ አባል የነበሩ ገልጸውልኛል ሲል ማንነትን መነሻ በማድረግ ግጭት የሚቀሰቅሰው ኦኤምኤን የተሰኘው ሚዲያ ዘግቧል። የአሁን ላይ የነሽ መልስ አብዲሳን የወረራ እንቅስቃሴ በመደገፍና የአማራ ተወላጆችን ጭፍጨፋ የሚዲያ ክንፍ በመሆን የሚያስፈጽመው ተቋም አሁን ደግሞ በሶማሌ ክልል ያለውን የመስፋፋትና የወረራ እንቅስቃሴ ጀምሯል። ኦሮሚያ ሚዲያ ኔትወርክ ዘገባውን ይቀጥልና በወቅቱ በሽግግር ምክር ቤቱ ውስጥ የነበሩት ለኦኤምኤን በሰጡት አስተያየት ከተማዋ የምትገኝበትና ዙሪያው አጠቃላይ የኦሮሞ ተወላጆች ይኖሩበት የነበረ ቦታ ነው ብለውኛል ይላል። ይህም በሽግግር ምክር ቤቱ ተነስቶ ከተማዋ በኦሮሚያ ክልል ስር እንደምትሆን መስማማት ተደርሶ እንደነበርና የሶማሌ ክልል በጊዜያዊ ለክልሉ መንግስት መቀመጫ አመቺ ከተማ ስላልነበረ በአቶ መለስ ዜናዊ ሀሳብ አቅራቢነት ለጊዜው አዋሳኝ አካባቢ የሚገኘውን ጅግጅጋ ከተማን እንዲጠቀም የክልሉ መቀመጫ ከተማ ሲመረጥ ከጅግጅጋ ከተማ እንደሚለቅ ተነግሮ እንደነበር አስታውሰዋል ሲልም ዘገባው ይቀጥላል። ይሁንና በጊዜ ሂደት የተግባራዊ ባለመደረጉና ና ኦህዴድ አቅም ስላልነበረው የሶማሌ ክልል መንግስት መቀመጫ በጅግጅጋ ቀርቷል ሲል ያትታል። እንኳን ድሬዳዋ ቀርቶ ጅግጅጋ ራሱ የኦሮሚያ እንደነበረ ማንም በሽግግር ምክር ቤት ውስጥ የነበ አካል የሚያውቀው ጉዳይ ነው ይላል የኦኤምኤን ዘገባ። ትክክለኛ ስሙ ጅግጅጋ እንደሆነ የሚናገሩት አስተያየት ሰጪዎቹ ኋላ ላይ የሶማሌ ክልል መንግስት ጉዳዩን ስለሚያውቅ በከተማዋ ነባር ስያሜ ላይ ለውጥ አድርገው ጅግጅጋ ብሏል። ይህ ሚዲያ እኔ የኦኤምኤን ይህን ዘመቻ የጀመሩት የሶማሌ የጎሳ መሪዎች ጠቅላይ ሚኒስትር አብይ አህመድ ድሬዳዋ የኦሮሚያ ነበረች ለሚለው ንግግራቸው ይቅርታ ሊጠይቁ ይገባል ማለታቸውን ተከትሎ ነው። የጎሳ መሪዎቹ ጠቅላይ ሚኒስትሩ ይቅርታ የማይጠይቁ ከሆነ የሶማሌ ወጣቶች እያስነሱት ያለው ተቃውሞ ባብሶ ሊደርስ ስለሚችለው ጥፋት ተጠያቂ አልሆንም ሲሉ በትናንትናው ዕለት ባካሄዱት ስብሰባ አሳስበዋል ተብለዋል። በትናንትናው ዕለት ማለትም ጥቅምት 4 2018 ዓ ም በድሬዳዋ ሸረፋ ሆቴል የሶማሌ ተወላጆች ባደረጉት አስቸኳይ ስብሰባ የሶማሌ የጎሳ መሪዎችና ሊቃን የተገኙ ሲሆን ጠቅላይ ሚኒስትሩ በስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ጉባኤ ላይ ላደረጉት ንግግር የሶማሌን ህዝብ ይቅርታ ሊጠይቁ ይገባል ብለዋል። በአስቸኳይ ስብሰባው ላይ የኢሳና ጉርጉራ ና የጎሳ መሪዎች የተገኙ ሲሆን የጉርጉራው የጎሳ መሪ ዚያድ ዳውድ ኡመርና የሰፊው የኢሳ ጎሳ መሪ ሙስጠፌ መሐመድ ኢብራሂም ጠቅላይ ሚኒስትሩ የሶማሌን ህዝብ በይፋ ይቅርታ እንዲጠይቁ በመድረኩ ላይ ማሳሰባቸውን ዘገባው አመልክቷል። በመሆኑም አሁን ላይ በድሬዳዋና በጅግጅጋ ከፍተኛ ውጥረት መፈጠሩ ተሰምተዋል። በአካባቢው ግጭት ይነሳል የሚል ስጋትም አንዣቧል። ድሬዳዋ የኦሮሞ ነች፣ የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩ እኔ ከኔ በፊትም እንደሰማሁት ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼም አላውቅም። በእኔ ከኔ በላይ እድሜ ያሉትም አባቶች እንደ አስተማሩን ድሬዳዋ ኢሳና ጉርጉራ መሆኗ ነው ማውቀው እና ዛሬ በዚህ መስበር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙን ያየው መሰለን ያንን ቃል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 ከአንቴ ጀምሮ ሀገሩ እንዲበጠበት ያ ጥሩ አይደለም። እኛ እኛ ምን ፈልገው አምስት ዓመቱን ታግዘን በሰላም ከኦሮሞ ወንድማሞቻችን ጋር ኖረን ጨርሰናል። አሁን የባከነ ሰዓት ስለቀረበ የባከነ ሰዓቱን ሌላ አጀንዳ መክፈት ተገቢ አይደለም። ድሬዳዋ ሰላም ነች፣ የበር በር ነች። ከሀያ ሺ የሚልቁ ኢትዮጵያውያን ወጣቶች በየመንና በሳውዲ አረቢያ ድንበር እየተሳደዱ መሆናቸውን የሚያሳየው ቪዲዮ እያነጋገረ ነው። የሳውዲና የየመን ድንበር ላይ ከሀያ ሺ በላይ ኢትዮጵያውያን ወጣቶች መታየታቸው ዓለምን በእጅጉ አስደንግጧል። ወጣቶቹ ኢትዮጵያ ሀገራቸው በጦርነትና በሙስና እንዲሁም በአንድ ብሔር የበላይነት ምስቅልቅሏ ስለወጣ ሀገሪቷን ጥለው የተሰደዱ እንደሆነ ነው የታወቀው። ብዛታቸው ከሀያ ሺ እንደሚልቅ የተነገረ ሲሆን ብዛታቸውና ያሉበትን ሁኔታ የሚያሳይ ምስል በማህበራዊ ሚዲያ ከተለቀቀ በኋላ በኋላ የዓለም አቀፉን ማህበረሰብ ያስደነገጠ ክስተት ሆኗል። የአላባራ ጦርነት፣ ሙስናና አድሏዊ አሰራር፣ የብሔር በላይነትና ባለጊዜነት፣ እነዚህ ሁሉ ተደምረው ወጣቱን ተስፋ እንዲቆርጥ እንዳደረጉትም ነው እየተገለጸ ያለው። ተወልዶ ባደገበት አካባቢ የመኖርና ሀብት ንብረት የማፍራት እድሉን በአገዛዙ የተነፈገ ህዝብ ከፊት ለፊቱ ሌላ ሞት እንዳለ አያውቅም፣ ቢሆን ያንን ለመጋፈጥ ወስኖ ስደት የሚሉትን የመከራ ቋት ይጀምራል። የአብይ አህመድ ብልጽግና ፋሽስታዊ ቡድን ህዝቡን ሀገር አልባ አድርጎታል። ከቤተ ክርስቲያኒቱ አስተምሮ ውጪ ስብከት አስተላልፏል፣ በሚል ታግዶ የነበረው ፍኖተ ጽድቅ ጠቅላላ ማህበር እግዱ ተነሳለት። ባለፈው ዓመት ማለትም ከሚያዚያ 22 2017 ዓ ም ወዲህ የነበረው ፍኖተ ጽድቅ ጠቅላላ ማህበር በፈጸመው ስህተት ተጸጽቶ በጽሁፍ በሰጠው ማብራሪያ ይቅርታ መጠየቁና በማህበሩ ስር ያሉትንም ነፍሳት ተሳቢ በማድረግ ተላልፎበት የነበረው እገዳ በከባድ ማስጠንቀቂያ እንዲነሳለት በማለት ቋሚ ሲኖዶስ ውሳኔ ማሳለፉን የቤተ ክርስቲያኗ ህዝብ ግንኙነት መምሪያ አሳውቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ሚያዝያ 22 2017 ዓ ም ባደረገው መደበኛ ስብሰባ በማህበሩ ሚዲያ በኩል ሚያዝያ 10 2017 ዓ ም ያስተላለፈው ትምህርት ከቤተ ክርስቲያናችን አስተምሮ ውጪ ሆኖ በመገኘቱ ምክንያት ጉዳዩ ተጣርቶ የመጨረሻ ውሳኔ እስከሚሰጥበት ድረስ ማህበሩ በቤተ ክርስቲያኒቱ ስም ምንም አይነት እንቅስቃሴ እንዳያደርግ በማለት ውሳኔ አሳልፎ ነበር ሲል አስታውሰዋል። ስለሆነም ፍኖተ ጽድቅ ጠቅላላ ማህበር በሚዲያው ባስተላለፈው ትምህርት ምክንያት በቋሚ ሲኖዶስ ውሳኔ የእገዳ ቅጣት ተላልፎበት የቆየበት የቅጣት ዓላማውም ሰዎችን ባለፈው ስህተታቸው በማረም ለወደፊት እንዳይሳሳቱ ማድረግ እንደሆነም እገዳው የተነሳበትን መልእክት የሚገልጽ ደብዳቤ ላይ ሰፍሯል። ምንም እንኳን የተፈጸመው ድርጊት መላውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባቶች ሊቃውንትና ምዕመናንን ያሳዘነ ለአጽራረ ቤተ ክርስቲያን ትልቅ የነቀፋ በር የከፈተ ቢሆንም ቅድስት ቤተ ክርስቲያናችን የንስሐ ዕድል የምትሰጥ የምሕረት ቤት በመሆኗ የነበረው እገዳ በከባድ ማስጠንቀቂያ እንዲነሳለት ማለት ተወስኗል፣ ሲልም ደብዳቤው አክሏል። ስለዚህ በቋሚ ሲኖዶስ የተላለፉትን ውሳኔዎች ማህበሩ ሙሉ በሙሉ ተግባራዊ እንዲያረግ እና ወደፊትም ተመሳሳይ የሆነ ድርጊት እንዳይፈጽም በአጽንኦት አስገነዝባለው ያለው ደብዳቤው በቋሚ ሲኖዶስ ውሳኔ መሰረት ለማህበሩ ተሰጥቶ የነበረው እግድ የተነሳ መሆኑን እየገለጽን ማህበሩ የተሰጠውን መንፈሳዊ አገልግሎት እንዲፈጽም በጥብቅ እናስታውቃለን፣ ሲልም ይፋ አድርገዋል። አገዛዙ ከሰሞኑን በብርሸለቆ ወታደራዊ ማሰልጠኛ ላስመረቃቸው አድማ ብተናዎች አፋብሀ ቴዎድሮስ እዝ ጥሪ አቀረበ። አፋብሀ ቴዎድሮስ እዝ ከሰሞኑን ከብርሸለቆ ወታችሁ ወደ የወረዳዎች የተጫናችሁ የአድማ ብተና አባላት በግልና በቡድን እየሆናችሁ ወደ ፋኖ እንድትቀላቀሉ ሲል ነው ጥሪ ያቀረበው። በቡድንም ሚሆን በተናጠል የነፍስ ወከፍ መሳሪያ ይዛችሁ የምትቀላቀሉና የቡድን መሳሪያ ይዛችሁ ለምትመጡ ድርጅቱ ባወጣው መመሪያ መሰረት ግምት እከፍላለሁ ብለዋል። መታገል ለሚፈልጉም ከነሙሉ ትጥቃቸው ሊያደርጋቸው መታገል እንደሚችሉም ነው ያሳወቀው። በተያያዘ ዜና ከሬማ ወደ መርሃ ቤቴ አለም ከተማ በሁለት ተሽከርካሪ ተጭኖ በመጓዝ ላይ የነበረ የመቶ አንደኛ አየር ወለድ ኮማንዶ ክፍለ ጦር በአፋብሃ ተደመሰሰ። በአፋብሃ ደቡብ አማራ ቀጠና አሳምነው እዝ ዋና ወታደራዊ አዛዥ ፊት አውራሪ ባዩ አለባቸው የተመራው ይህ ልዩ ኦፕሬሽን መነሻውን ሬማ ከተማ መዳረሻውን መራ ቤቴ አለም ከተማ በማድረግ በሁለት ተሽከርካሪ ተጭኖ በመንቀሳቀስ ላይ ያለ አገሪት ቁማባ ቀበሌ በተባለ ቦታ በተወሰደ ድንገተኛ ጥቃት ሙሉ በሙሉ ተደምስሷል። በአፋብሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘረ ያዕቆብ አንደኛ ኮር ከናደው ክፍለ ጦርና ከአጼ ይኩኖ አምላክ ክፍለ ጦር በተውጣጡ የልዩ ኦፕሬሽን አባላት አማካኝነት ከረፋዱ አምስት ሰዓት ላይ በተወሰደ በዚህ ልዩ ኦፕሬሽን ለወሬ ነጋሪ እንኳን ሳይቀር ሙሉ ለሙሉ ተደምስሷል። መረጃው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የአጼ ዘረ ያዕቆብ አንደኛ ኮር ህዝብ ግንኙነት ነው።